አመሰግናለሁ። ውብርስና ስና ኃይለ ኢየሱስ እንዴት አምሽታችኋል? ውድ ተመልካቾቻችን ቀደም ሲል በመግቢያችን ላይ ለመግለጽ እንደሞከርነው ብሔራዊ ኩራት የሆነው የኢትዮጵያ አየር መንገድ ታላቁ የረመዳን ወር ጾምን ምክንያት በማድረግ አሁን በሚገኝበት በዚህ በስካይላይት ሆቴል ታላቅ የኢፍጣር ስነስርዓት አካሂዷል። በዚህ አብሮነትና ወንድማማችነትን ይበልጥ ለማጉላት ከፍ ለማድረግ በማለም በተዘጋጀው በዚህ መርሃ ግብር ላይ የእምነቱ አባቶች፣ የተለያዩ የንግድ ማህበረሰቦች፣ በአዲስ አበባ መቀመጫቸውን ያደረጉ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ ክፍሎች፣ የንግድ ማህበረሰብ ተወካዮች፣ እንዲሁም ደግሞ በተለያዩ በዚህ በአቪሽን ዘርፉ ላይ የሚሰሩ የተለያዩ ጥሪ የተደረገላቸው እንግዶች ተገኝተውበታል ማለት ነው። እንግዲህ በዚህ የኢፍጣር ስነስርዓት ላይ የኢትዮጵያ አየር መንገድ የንግድ ዘርፍ ኃላፊ የሆኑት አቶ ለማ ያደቻ ንግር አድርገው ነበር። እሳቸው እንግዲህ በንግራቸው በተለይም ስነስርዓቱ በተለይም የነበረውን ያለውን የሚቀጥለውን አብሮነት ለማጠናከር በማለም የተዘጋጀ መሆኑን አንስተዋል። በተለይም እንደሚታወቀው ይህ የኢትዮጵያ አየር መንገድ ሁሉንም ኢትዮጵያውያን በእኩል አይን የሚመለከት በእኩል አገልግሎት የሚሰጥ እንዲሁም ደግሞ ተደራሹ እያደረገ ያለ የሚገኝ አየር መንገድ መሆኑን እንዲሁ አንስተዋል። በዚህ ጊዜ ማለት ነው ከዛ ባለፈ ደግሞ መድረክ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር አምር ናቸው። ኡስታዙ በዚህ ጊዜ እንግዲህ የኢትዮጵያ አየር መንገድ በተለይም የፓን አፍሪካኒዝም ብሎም የኢትዮጵያዊያን መገለጫና እንዲሁም ደግሞ ማሳያ ነው ብለዋል ማለት ነው። አየር መንገዱ በተለይም ሁሉንም ባማከለና በኩል ተደራሽ ባደረገ መልኩ አገልግሎቱን መስጠቱን እንዲቀጥል በዚሁ ጊዜ ጠይቀዋል። የረመዳን ወር ደግሞ አዲስ ምዕራፍ የሚጀመርበት የመረዳዳት የአብሮነት ወር እንደመሆኑ መጠን ደግሞ በዚህ መንፈስ በቀጣይ እንግዲህ በአብሮነት በጋራ ከአየር መንገዱ ጋር መስራት መቀጠል እንዳለበት፣ በተለይም ህዝበ ሙስሊሙ ሁሉም ኢትዮጵያውያን በዚህ መንፈስ አብሮ መስራት እንዳለበት አንስተዋል ማለት ነው። መጨረሻ አየር መንገዱ እንግዲህ ላካሄደው ለዚህ ለታላቅ የኢፍጣር ስነስርዓት እንዲሁም ደግሞ በአቪሽን ዘርፉ እየሰጠላለው የላቀ አገልግሎት ምስጋናቸውንም አቀርበዋል ማለት ነው። በቀጣይም እንግዲህ ሁሉም ኢትዮጵያውያን የአየር መንገድ ያሉበትን ክፍተቶች በቀጣ በመነጋገር ያሉትን ጥንካሬዎች ደግሞ በማጉላት እንዲሁም ደግሞ የኢትዮጵያ መገለጫ ማሳያ ከዛም አልፎ ደግሞ የፓንአፍሪካኒዝም መገለጫ እንዲሁም ደግሞ መሰረት እንደመሆኑ እንዳይን ብለን እየጠበቅነው መቀጠል በጋራ መስራት ይገባናል ብለዋል። ማለት ነው ቀደም ሲል እንዳነሳሁት የዚህ መርሃ ግብር አላማም እንግዲህ አብሮነትና ወንድማማችነትን ማጉላት ነው። በዚሁ መንፈስ በጋራ መስራት እንደሚገባ ለኢትዮጵያ ከፍታም እንዲሁ ለአየር መንገዱ ብቻም ሳይሆን ለኢትዮጵያ ከፍታ፣ ለኢትዮጵያ ልዕልና መስራት እንደሚገባ በዚሁ ጊዜ ተነስቷል። ማለት ነው እንግዲህ እንደሚታወቀው አየር መንገዱ ባለፉት አመታትም መሰል ታላላቅ የኢፍጣር ስነስርዓቶችን እያካሄደ ነው የሚገኘው። ይህ መርሃ ግብርም እንግዲህ የዚሁ አካል ተደርጎ ሊወሰድ የሚችል ነው ማለት ነው። ኃይለ ኢየሱስና ውብርስ በአሁኑ ሰዓት ይህ የኢፍጣር ስነ ስርዓት ተጠናቆ ሁሉም ወደ የቤቱ ሄዷል ማለት ነው። በኔ በኩልም እንግዲህ ለአሁኑ ያለው መረጃ ይሄንን ይመስላል። መልካም ምሽት በእያላችሁበት